የሰው ሠራሽ አስተውሎት ወይም ኤአይ ምንድነው? ባለፉት ስድስት ወራት እንደ ቻትጂፒቲ ያሉ ቻትቦቶች እንዲሁም የምስል ማፍለቂያ የሆኑ እንደ ሚድጆርኒ ያሉ የቴክኖሎጂ ውጤቶች ትኩረትን ስበዋል። ይሁን እንጂ ኤአይ ወይም ማሽን ለርኒንግ ማሽንን የማስተማር ሥርዓቶች ጥቅም ላይ መዋል ከጀመሩ ሰነባብተዋል። በዚህ ቪዲዮ በተዘጋጀ ቀላል ማብራሪያ ላይ ከቻትቦቶች በተጨማሪ የተለያዩ ኤአይ አይነቶች እንዴት የዕለት ሕይወታችንን እንደለወጡ ይመለከታል። ኤአይ እንዴት ነው የሚማረው የሚሰለጥ ነው? ለኤአይ ቁልፍ ጉዳይ ትሬኒንግ ወይም ልምምድ የተባለ ስርዓት ነው። በዚህ ስርዓት ውስጥ የኮምፒውተር ስርዓት ማብራሪያዎች እና መመሪያዎች የተጨመሩበት ከፍተኛ የሆነ መረጃን ይሰጠዋል። አንዱ መመሪያ ለምሳሌ የሰው ፊት የሚታይበትን ምስል ላይ ወይም እነዚህን ድምጾች በምድባቸው አስቀምጥ የሚል ሊሆን ይችላል። መመሪያው የተሰጠው ፕሮግራም በመረጃ ቋቱ ውስጥ ተመሳሳይነት ያላቸውን ለይቶ በምድብ በማስቀመጥ ዓላማውን ያሳካል። ይሁን እንጂ አንዳንዴ በሂደቱ ውስጥ ማስተካከያዎች ሊያስፈልጉት ይችላሉ። ለምሳሌ ይህ የሰው ፊት አይደለም ወይም እነዚህ ሁለት ድምፆች የተለያዩ ናቸው የሚሉ እርማቶችን ይፈልግ ይሆናል። ከተሰጡት መረጃዎች እና ጥቆማዎች የተማረው ፕሮግራም የኤአይ ሞዴል ይሆናል። በልምድ ወቅት ለኤአይ የሚሰጠው የመረጃ ጥራት የኤአይ አቅምን ይወስናል። ይህ የልምድ ስርዓት እንዴት የተለያየ አይነት ኤአይ ሊፈጥር እንደሚችል ለመገንዘብ የተለያዩ እንስሳትን ማየት ሊጠቅም ይችላል። በሚሊዮን ዓመታት ውስጥ በተፈጥሯዊ የአካባቢ ሁኔታ ምክንያት እንስሳት የተለያዩ ብቃቶችን እንዲያዳብሩ አስችሏል። በተመሳሳይ ሁኔታ በሚሊዮን የሚቆጠሩ የአይል ምንዶች ኤአይ የሚሰራበትን እና የሚበለስግበትን ሁኔታ ያዳብራል። ኤአይ የተለያዩ ክህሎቶች እንዲኖሩት ያለማመድንበት ምሳሌዎች ምንድን ናቸው?